የአምላካችን የእግዚአብሔር ስም ለዘለ ዓለም የተባረከ ይሁን። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። ለኬፋም ታይ፣ በኋላም ለአስራ ሁለቱ፣ ከዚያም በኋላ ከአምስት መቶ ለሚበዙቱ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያይቆብ ኋላም ለሐዋርያት ሁሉ ታይ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ። ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ። ለእኔ የተሰጠኝ ጸጋው ከንቱ አልነበረም። ከሁላቸው ይልቅ ግን ደከምሁ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። በዚህ ሐሳብ ውስጥ እንግዲህ ሐዋርያው ቅዱስ ጳውሎስ ያኔ መጀመሪያ መጥቶ እያለ ያስተማራቸውን ትምህርት ይነግራቸዋል። አንዳንድ መርሃ ግብሮች ጋር ስንገናኝ ባለፈው ስንነጋገር ታስታውሳላችሁ እንባባላለን። ስለ ወንጌል ትርጉም ከመናገሩ በፊት በትውስታ ይጀምራል። ወንድሞች ወይ የሰበኩላችሁን ይላል፣ ደግሞም የተቀበላችሁትን ይላል። መስበክ መቀበል መቆምና መዳን ብሎ የከፍላቸው ማለት ነው። ወንጌል በመጀመሪያ መሰበክ አለበት የሚለው ነገር ያሳየናል። ሁለተኛ ደግሞ መስበክን ከተናገረ በኋላ ደግሞ ቀጥሎ የሚያነሳው ነገር መቀበል የሚል ነገር ያነሳል። የተሰበከውን ወንጌል የተቀበሉበትን ሁኔታ ደግሞ ያስታውሳል ማለት ነው። ከተቀበሉ በኋላ ምን ያስፈልጋቸዋል? በዛ ጸንተው መቆም መተከል የሚለው ነገር ያነሳል። ቀጣይ የመጨረሻው ሐሳብ ደግሞ ያለችው የዚህ ሁሉ ውጤቱ መዳን ነው። በወንጌል ድህነት አለ። ጸንቶ በመቆም ድህነት አለ። ወንጌልን በመስማት በመቀበል ድህነት አለ። አንደኛ ቆሮንቶስ ምዕራፍ ሁለት ላይ ወደ እናንተ በመጣሁ ጊዜ ብሎ ያስቀመጣቸው ሐሳቦች አሉ። ወንጌልን ብቻ እንደሰበከ እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገርሁ አልመጣሁም። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገርን እንዳላውቅ ቆርጨ ነበርና ይላል። አሁን ለቆሮንቶስ ቤተክርስቲያን ወንጌል ሲሰብክላቸው በመጀመሪያ ሲመጣ የነገራቸው ነገር ይህንን ነው ማለት ነው። ስለዚህ ክርስቶስን ብቻ ነግሯቸው ነበረ። ክርስቶስን ብቻ አስተምሯቸው ነበረ። ስለ ክርስቶስም ስለመስቀሉ ጉዳይ ስለመሰቀሉ ጉዳይ ስለሞቱ ጉዳይ ትኩረት ሰጥቶ ነግሯቸው ነበረ። በጥበብ ብልጫም አልነገራቸውም። በቃላት ጋጋታም አልመጣም። ወይም ደግሞ ቀልብ ሳቢ በሚሆኑ ንግግሮችም አልመጣም። መንፈስን በመግለጥ ግን መጥቶ ነበረ። አገልግሎታችን ምን ላይ ማተኮር እንዳለበት የሚነግረን ይመስለኛል። ምን ላይ ነው ማተኮር ያለበት? የወንጌል አገልግሎታችን የክርስቶስ የመስቀል ላይ ስራው ላይ ትኩረት ያደረገ ካልሆነ እሱን ሲባል ሰው ኃጢአተኛ እንደሆነ መነገር አለበት። ኃጢአቱን ካወቀ በኋላ ደግሞ ስለ ኃጢአቱ ዋጋ የከፈለ በመስቀል ላይ የሞተ ደሙን ያፈሰሰ ስጋውን የቆረሰ የተቀበረ የተነሳ ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ ዳግመኛ በክብርና በምስጋና ታጅቦ እንደሚመጣ መነገር አለበት። ፍርድ እንዳለ መነገር አለ። ይህንን ነገር ካላወቀ ስለ ፈውስ አስተምረ ነው ብናመጣው ሳይፈወስ ሲቀር ወደኋላ ያፈገፍጋል። የወንጌል ዋነኛው ትኩረት የመስቀል ላይ ሞቱ የክርስቶስ ኢየሱስ ነገረ ሞቱ ላይ ትኩረት ያደረገ መሆን አለበት እንጂ የሰዎች ግለሰባዊ ባርኮት ላይ ማተኮር የለበትም። በምድር ላይ ስላሉ ጥቃቅን ነገሮች በምድር ላይ ስላሉ እዚሁ ታይተው ለሚጠፉ ወርቅና ብር ማለት ነው። በእነርሱ ላይ ተመርኩዞ ወደ ክርስትና መምጣት የለበትም። እንዴት ነው መምጣት ያለበት? እንደነገረን ሐዋርያው ወደ እናንተ በመጣሁ ጊዜ ብሎ እንደተናገረው ቀጥታ ስለ ክርስቶስ ኢየሱስ መናገር በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን እየነገርሁ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ብሏቸዋል። አንኛ ቆሮንቶስ ምዕራፍ 15 ላይ አሁን ወዳለንበት ሐሳብ ስንመለስ ታስታውሳላችሁ፣ የሚል ቃል ተጠቅሞ ነው የሚሄደው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን እኔ ሰብኬላችኋለሁ፣ እናንተ ደግሞ ተቀበላችሁታል። ስለ ኢየሱስ ክርስቶስ የመስቀል ላይ ሞት ሰለማን ስለ እናንተ እንደሞተላችሁና እንደተቀበረ፣ እንደተነሳ፣ እንዳረገ በደንብ አርጌ ነግሬያችሁ እናንተም ደግሞ ምንብላችሁታል፣ ተቀብላችሁታል። የተቀበላችሁትን ይላል መቀበል ማለት በነገራችን ላይ በዛን ሰዓት ሞትም ቢመጣ አላፈገፍግም የሚል ጥኑ የሆነ ቁርጠኝነት ያለበት ነው። ምክንያቱም በዛን ጊዜ ኢየሱስ ክርስቶስ ጌታ ነው ካለ አንድ ሰው ቄሳር ጌታ አይደለም ማለቱ ስለሆነ በቀጥታ መንግሥታዊ በሆነ ጀኖሳይድ ይታዘዝባል። የተቀበላችሁትን ሲባል ሰይፍ እንኳ ቢመጣ ላያፈገፍጉ እስከ መጨረሻ ጸንተው ሊቆሙ የተቀበሉት ነው። ቢሞቱም ሊሞቱ ማለት ነው። ቢደኸዩም ሊደህዩ፣ ቢታመሙም ሊታመሙ። በክርስቶስ ምክንያት የሚመጣውን ማናቸውንም አይነት ፈተና ተጋፍጦ፣ ሞትም ቢሆን ተጋፍጦ ለክርስቶስ መሰዋት ነው። ይሄ ነው መቀበል። እነሱ ጋር ያለው ሰበኩላችሁ አለ። ከዛ እናንተ ደግሞ ተቀበላችሁት አለ። የተቀበላችሁትን አለ። የተቀበሉት እስከዚህ ድረስ ነው። በእርሱም ደግሞ የቆማችሁበትን ታስታውሳላችሁ። ዴማስ ይህን ዓለም ወዶ ሂዷል አለ ጳውሎስ ወደ ተሰሎንቄ ሄዷን አለ እነኚህ ሰዎች እሳ በዛው በተቀበሉት እምነት ቆመዋል መቆም ማለት መጽናት ማለት ነው ጸንተው ቆመዋል አንድ ጊዜ ተቀብለው ፈተናው ሲመጣ ወደኋላ ኋላ ያፈገፈጉ አይደሉም እንደሚታወቀው የቆሮንቶስ ቤተክርስቲያን ሰሞኑ ስንነጋገር እንደነበረው በመንፈስ ቅዱስ ጸጋ የተተረፈረፉ ናቸው ስለዚህ ያው ድካም እንኳ ቢኖርባቸውም መንፈስ ቅዱስ ያግዛቸዋል ይሄ ግድ ነው ጸንታችሁ ቁማችሁበታል በየት በሰበኩላችሁ እናንተ ደግሞ በተቀበላችሁ በዚህ ወንጌል ጸንታችሁ ቆማችኋል። በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። አሁን መዳን የምትችሉት በዚህ ጸንታችሁ በቆማችሁበት ነው። መዳን የምትችሉት በዚህ በተቀበላችሁት ነው። መዳን የምትችሉት በዚህ በሰማችሁት ወንጌል ነው፣ በተሰበከላችሁ ወንጌል ነው። ስለዚህ የምትድኑበት ወንጌል ይሄ ነው ይላቸዋል። ቀጥሎ ግን ፈታኝ ነገር ይናገራል። በከንቱ ካላመናችሁ በቀር ይላል። አንዳንድ ጊዜ አምኛለሁ ብሎ ብለው ይናገሩና ሰዎች እምነታቸውን ግን ወደ ልባቸው ሳያስገቡ የሞት ጽዋ እየተጎነጩ ያልፋሉ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላቸው አሳስባችኋለሁ። ጳውሎስ ያን የሰበከላቸው ሞት እንኳ ቢመጣ እንዳያፈገፍጉ አጽንኦት ሰጥቶ ስለ ክርስቶስ መከራ ነው የሰበከላቸው። ስለ ክርስቶስ ሞት ነው የሰበከላቸው። ስለ ክርስቶስ ኢየሱስ መቃብር፣ ስለመሞቱ ስለመቀበሩ ነው ስለ አንተ ተቀብሮልሃል ደግሞ ስለ ጽድቅህ ተነስቶልሃል፣ እያለ ነው እየሰበከላቸው በደንብ አርጎ የምትድኑበትን ወንጌል አሳስባችኋለሁ ካለ በኋላ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። ምን ብሎ ነበር የሰበከላቸው? ምዕራፍ ሁለትን ቅድም አይተነዋል። ምዕራፍ 15 ላይ ያለውን ደግሞ የሰበከላቸውን ሐሳብ ምንድን ነው ዋና ስብከቱ? የጳውሎስ የስብከቱ ርዕስ ምንድን ነው በዋናነት? በተለይ ለቆሮንቶስ ቤተክርስቲያን ከጻፈው ከአንደኛ ቆሮንቶስ ምዕራፍ አንድ ጀምሮ አይሁድ የሚፈልጉት አላቸው፣ የግሪክ ሰዎች ደግሞ የሚፈልጉት አላቸው። እዚህ ምልክትን ይፈልጋሉ፣ ጥበብን ይፈልጋሉ። የተለያየ ነገር ፍላጎት አላቸው፣ በክርስትና ምክንያት የሆነ ነገር ማግኘት። ጳውሎስ እሳ ምንድ ነበር የሚፈልገው? ምን ነበር ሊሰብክ የተጠራው? የተሰቀለውን ክርስቶስን። እንዴት የተሰቀለ ይሰበካል? የህይወት መሰረት እሱ ጋር ነው ያለው። እርሱ ባይሞት እሱ ባይደማ ድህነት የለም። የዘላለም ድህነት የተከናወነው በደሙ ፈሳሽነት ነው። እይነጽህ ደም ዘንበለ ደም ደም ያለ ደም ስለማይነጻ፣ ስለዚህ የሞተውን ይሰብካል። የተሰቀለውን ይሰብካል። የተዋረደውን ይሰብካል። በሰዎች እይታ ተዋረደ የተባለውን የባሪያን መልክ የያዘውን ይሰብካል። ሌሎቹ ሳ የከበረ የሚሉትን ነገር ይሰብካሉ። ሙሴ ብለው ሰብከዋል። አረ ሙሴስ የሚሰብኩት አሉ ብሎ ኢየሱስ ደግሞ የዘላለም ህይወት ሰብኮላቸዋል። ዘወትር በየመቅደስ የሚሰብኩት አሉ ሙሴን ብሎ ማለት ነው እንዳውም ይፈርድባችኋል ተስፋ የምታደርጉት ሙሴ ይፈርድባችኋል እናንተ ተስፋ የምታደርጉት ሙሴ ይፈርድባችኋል ምን ብሎ እሱ ስለ እኔ ጽፎ ነበርና ምን ነበር ያለው እናንተ በመጻሕፍት የዘላለም ሕይወት ያላችሁ ይመስላችኋል እነሱንም ትመረምራላችሁ እነርሱም ስለ እኔ የሚናገሩ ናቸው ማን ጽፎ ነበር ሙሴ ጽፎ ነበር? ከወንድሞቻችሁ መካከል እንደ እኔ ያለ ነቢይ ያስነሳላችኋል ብሎ የተናገረው ጳውሎስ ዋነኛ ስብከቱ የተሰቀለውን ክርስቶስን መስበክ ነው ስለ ግለሰቦች የተለያየ ነገር ጥያቄ ሊኖርባቸው ይችላል። አዎ፣ ስለ ህመማቸው ሊጸልይ ይችላል። አጋንንትን ሊያስወጣ ይችላል። ትንቢት ሊናገር ይችላል። ሌሎች ሌሎች ነገሮችንም ሊያከናውን ይችላል። ዋና ትኩረቱ ግን የኢየሱስ ክርስቶስ መከራ፣ ሞት ነው። ለዚህ ያበቃው የኔና የእናንተ ኃጢአት ነው። ስለዚህ እርሱ ስለኛ ኃጢአት ከሞተ እኛ ደግሞ ስለ እሱ ጽድቅ መነሳት አለብን። የእግዚአብሔር ጽድቆች ሁነን መገለጥ አለብን የሚለው የጳውሎስ ዋነኛ የስብከቱ ርዕስ ነው። ጌታ አምላካችን ለዘላለም የተባረከ ይሁን። እንዲህ ይላቸዋል፣ እኔ ደግሞ የተቀበልኩትን አለ። የተቀበለው ነገር አለ። ምን ነበር የተቀበለው? ከሁሉ በፊት አሳልፌ ሰጠኋችሁ። ምንም ነገር ቅድመ ሁኔታ ሳላስከትል፣ ከሁሉ በፊት ማለት እሱን ነው። ከሁሉ በፊት ምንም ያለምንም ቅድመ ሁኔታ የተቀበልኩትን እንደወረደ፣ እንደወረደ ነግሬያችኋለሁ አለው እያለ ነው ጳውሎስ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ ሰጠኋችሁ። እንዲህ ብዬ ምን ብለ ነገርከን? መጽሐፍ እንደሚለው ነው የነገርኳችሁ። እሺ መጽሐፍ ውስጥ ምንድን ነው ያለው? ክርስቶስ ስለ ኃጢአታችን ሞተ። ጳውሎስም፣ የሰማው መጽሐፍም፣ የሚናገረው ለቆሮንቶስ ቤተክርስቲያንም የነገራቸው ምን ብሎ ነው? ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። አሁን ይውላችሁ ከዚህ የወጣ ከሆነ ወንጌል ወንጌል አይሆንም። የወንጌል ፍሬምወርኩ ይሄ ነው። የክርስቶስ ኢየሱስን መከራሞት የማያካትት ወይም ደግሞ በዚህ ቅርጽ ያልያዘ ወንጌል ከሆነ ምናልባት ሌላ ተረታ ተረት ሊሆን ይችላል። ጥሩ ተረት ሊሆን ይችላል። ወይም ደግሞ ጥሩ የሆነ የህይወት ታሪክ ሊተረክ ይችላል። ወንጌልን ወንጌል ያስባለው የሚዳንበት እና የዘላለም ህይወት ያለበት ያደረገው ደሙ መነሳቱ ነው ሞቱ መነሳቱ ነው። መሰቀሉ መነሳቱ ነው። ስለዚህ ክርስትና ምን ላይ መመሰረት እንዳለበት በጥንቃቄ ይነግራቸዋል። እግዚአብሔር ለዘላለም የተባረከ ይሁን። እንደ ተቀበልኩት እኔ ደግሞ የተቀበልኩትን ማለት ነው። እንደ ተቀበለው ምንም ሳይሸራርፍ ምንም ሳይጨምር ሳይቀንስ የተናገረው መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ብሎ ነው። አትጨምሩ፣ አትቀንሱ ብለው ከተናገሩት መካከል አንዱ ጳውሎስ ነው፣ አይደለ? ሁለተኛው ደግሞ ዮሐንስ ነው በራእይ መጽሐፍ። እኔ ከሰበኩላችሁ ወንጌል የተለየውን ወንጌል የሚሰብክላችሁ የተረገመ ይሁን ያለው ጳውሎስ ነው። ኢታን ትጉ ወይተወስኩም ዘመሃርናክሙ፣ ካስተማርናችሁ ከዚህ የህይወት ቃል አትጨምሩ፣ አትቀንሱ። የሚጨምርስ ውጉዝ ይሁን፣ የተለየ ይሁን፣ የተረገመ ይሁን ያለው የሚጨምርም የሚቀንስ ስለዚህ ጳውሎስ እንደተቀበለ ነው የተና ከጳውሎስ ይህንን ከተማርን፣ በዘመናችን ምንድን ነው ማድረግ ያለብን? መቼ ዝ መብልን አይደለም የምንኖረው እኔም ሰብ ካለው እናንተም ትሰብ ካላችሁ የህይወትን ቃል በአንድም በሌላም እናካፍላለን። ስናካፍል ምን ላይ ነው ትኩረት ማድረግ ያለብን? ቦነስ ላይ እናተኩር ይሆን? ተጨማሪ ነገር ላይ እናተኩር ይሆን? ተጨማሪ እኮ ማንም የሚጠላ የለም አይደለ እንዴ ለእኔ ሲል ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ኃጢአት ሞቶልኛል ክርስቶስ ኢየሱስ በመስቀል ላይ ደሙን አፍስሷል ስጋውን ቆርሷል የማይገባውን በባሪያዎቹ እጅ ተቀጥቅጧል ጀርባው በጅራፍ ታርሷል ወሆን ለቁ ሁሎ አይጽምት የጀርባው አጥንቶች እስከሚታዩ ድረስ ተገርፏል ለማን ሲል ለእኔ ሲል እግዚአብሔር አምላክ ለዘላለም የተባረከ ይሁን። ዋናው ዋና ነገራችን እሱ ነው። ስለ ትርፍ ጉዳይ አይደለም። ስለ ኃጢአታችን ሞተ ካለ በኋላ ደግሞ ስለ ኃጢአታችን ሞተ ካለ በኋላ ተቀበረ ይለዋል። ኦ ተቀበረ ብለው በዛው ጸጥ እንዳይሄዱ ደግሞ መጽሐፍም እንደሚል ይላቸዋል። ምን ብሎ ነበረ? ክርስቶስ በሦስተኛው ቀን ይነሳል የሚለው አስቀድሞ ተጽፎለታል። ስለዚህ መከራን ይቀበላል ተላልፎ ይሰጣል ይሞታል ከዛ ሲቀበራል መጽሐፍ እንደሚል በሶስተኛው ቀን ይነሳል። የሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገደኞች ጋር ሲተርክላቸው የነበረ እሱን ነው። ስለዚህ መጽሐፍ እንደሚል እያለ ከህግ ጀምሮ በመዝሙራት የተጻፈውን፣ በህግ የተጻፈውን፣ በነቢያት የተጻፈውን እያንዳንዱ ይተርክላቸው ነበረ። አሁን ጳውሎስ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ጌታ አምላካችን ለዘላለም የተባረከ ይሆን ስለ ኃጢአታችን ሞት ወደ የቀረ ሳይሆን እንደገና ሞትንና መቃብርን ድል አድርጎ የተነሳ እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ከዛ በኋላ ስለመነሳቱ ምስክር ያስፈልጋል፣ ማረጋገጫ ያስፈልጋል ስለመነሳቱ። ተነሳ ከተባለ ደግሞ ምስክር ያስፈልጋል። ስለዚህ ምስክር ስለሚያስፈልግ የተወሰኑ አካላትን ይዘረዝራል። በተለይ ደግሞ እኔ ደስ ያለኝ አንዳንዶች አንቀላፍተዋል ከማለቱ በፊት ከነዚህ የሚበዙቱ እስከ አሁን አሉ ይላል። የሕይወት ምስክሮች አሉ። በታሪክ ብቻ ሳይሆን ጳውሎስ እየተናገረ ያለው የሕይወት ምስክሮች አሉ። ያዩት በአካል ያሉ ማለት ነው። ለኬፋ ታይቶታል አለ። በኋላም ለ12ቱ ታይቷል አለ። ከዚያም በኋላ ከአምስት መቶ ለሚበዙ ከአምስት መቶ በላይ ለሆኑ ሰዎች በአንድ ጊዜ ታየ ይላል። ከአምስት መቶ በላይ ለሚሆኑ ሰዎች ወይም ከግማሽ ሚሊየን በላይ ለሚሆን ሰው በአንድ ጊዜ ኢየሱስ ክርስቶስ ታይቷል። ምን ካለ ከሞት ከተነሳ በኋላ። ስለዚህ ሁለት ምስክር ሶስት ምስክር ሳይሆን እልፍ አእላፋት ምስክሮች ያሉት ጌታ ነው። ከሞት ስለመነሳቱ ሁሉም ሰው የሚመሰክርለት ነው ማለት ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። የትኛውም አይነት ጀግና መሪ የተባለ ከሞት አልተነሳም። ይሄ ግን በራሱ ስልጣን በአባቱ ስልጣን በመንፈስ ቅዱስ ስልጣን ወይም በመለኮት ስልጣን ተነስተዋል። ጌታ አምላካችን ለዘላለም የተባረከ ይሁን። ይቀጥልና እንዲህ ላለ፣ ከእነርሱም የሚበዙቱ እስካሁን አሉ። አይገርማችሁ እስካሁን አሉ አለ የሚበዙቱ። ከአምስት መቶ በላይ ከሆነ ምናልባት ከሁለት መቶ ሐምሳ በላይ የሆኑ ሰዎች በዛን ጊዜ ምስክር ሆነዋሉ ማለት ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እንዲህ ነው ጳውሎስ ሲመሰክርና ሲያገለግል የነበረው ዋቢ መጽሐፍት አሉት። ዋቢ መጽሐፍት ብቻም ሳይሆን ደግሞ ዋቢ የሆኑ ሰዎችም አሉት፣ የአካል ምስክሮች አሉት። እግዚአብሔር በዘመናችን ለክርስቶስ ምስክሮች እንድንሆን ይርዳል። ካደረጋቸው ድንቅ ነገሮች፣ በህይወታችን ከቀመስናቸው ጣፋጭ ነገሮች፣ እነዛን ጣፋጭ ህይወቶች ለሰዎች እንድንናገር ምስክሮች ሁነን እንድንቀርብ ጌታ ይርዳል። ጸጋና ሰላም ይብዛላችሁ።